ላ ተዛዘብን ዛሬ በእውነት በጣም አዘን ጉባች። ምናለ ብንተሳሰብ የራይድ ሹፌሮች አንቺ ክብስ ኒይብስ ብንባባል በዚህ ኑሮ እድነት ምን ችግር አለው? አረ እንዴ በመሰረት በራይድ የምንሄደው ከታክሲ ግሳ ብቻ ምቾታችንን ጠብቀን የምንፈልግበት ቦታ ለመድረስ ነው። ለንገዛ ለም ወይ በተለይ ደግሞ አሁን መንገድ በጣም ይዘጋጋል። ገና ለገና ስንት ቆጠረ በቃ ከበጀቴ በላይ ተዋረድኩኝ እያልኩ ነው የምደርሰው። እሺ ይሁን መንገድ መዘጋጋትን እናንተ ልትቆጣጠሩት አችሉም። ነገር ግን መንገድ ባይዘጋጋ ራሱ ሰላሳ የሆነውን በምክንያት ነው የሚለው ትዝ የሚላችሁ ተሳፋሪ ሲገባ ነው። በስሎ በሽ እኮ ነው የምትሄዱት እንዴ እኛ ኳለክን። ገና ለገና ስንት ቆጠረ ብለን፣ እኔማ ዛሬ እጄ ነዳጁ ላይ ልቀመጥ ነበር ልረግጥለት ነበር። እሺ ይሁን እሱ ደሞ → ሰራዊት የሚያክል ህዝብ ታሻገራላችሁ። ድሮ ልጅ እያለሽ ምን መሆን ነበር የምትፈልጊው? አይሎፒ ለመንዳል ነበር የፈለኩት። እሺ ከዛ ሁሉንም እየቀያየር ሀሳብ መጣ። ከዛ ደግሞ አልኩኝ፣ እንዴት ሀሳብሽን ቀየርሽ? ሲቀያየር ሀሳቤ በጣም ነው የምጨነቀው። የአምስት ዓመት ከአስር ወር ልጅ ደግሞ ይጨነቃል እን አይ ያው እኔ ለሁሉም ነገር እንትን ስለምል ነው ለዛ ነው ምን ስለምትይ ነው ለሁሉም ነገር በናትሽ ሲመጣብኝ ይቅርታ በሀሳብ እየመጣብኝ ነው ግን ትጨነቅ ያለሽ ስለምን ደም ትጨነቅ ሲመጣ

ታዲያ በረሮ ከበረሮ ጋር ደባል ቢሆን ምን ችግር ምንም ችግር የለውም። ይኸው አሁን ወደ ቁም ነገሩ ዘው ብለን ስንገባ በአንድ ሳምንት ውስጥ የቤት ኪራይን ካልከፈል፣ ይኸው ቅራቅምቦህን ሰብስቤት አላይ ከምሬ በተሻለ ብር ለተሻለ ሰው ነው ቤቴን የማከራየው። እኔም በዚህ ሳምንት ውስጥ ያለብኝን የቤት ኪራይ አፍንጫውት ላይ ውርውሬ ባነሰ ብር የተሻለ ቤት ይከራያል እና አለ እና አለ እና አለን። በእውነት ነው በህልሜ ነው እየሆነ ያለው ነገር ነው ጋሽ አይመስለኝም። ትናንትና እንቅልፌን ስላልተኛው እየቃዣው መሆን አለበት። እ ራሴን አጠፋለሁ እኮ አለች። አረ በእናታችሁ የሆነ ነገር መደረግ አለበት። ያለ ትእዛዝ እኮ አስተላልፋን ሄደችው። እውነቴን ነው ምን አእምሮ ያቺት የድሮ ስን ግንባሩ ላይ በጣም ሲያመታችሁ

በቃ ከከተማ ወጥቼ ከጓደኞቼ ጋር መዝናናት እፈልጋለሁ። በቃ ቀላል እኮ ነው፣ ደግሞ መብትዬ ነው። ደሞ ዛሬ እንዴት ነው? መብትኝ ምን አረኩኝ? መቀመጥም አልችልም። እሺ ቆይ፣ እንዴት ነው የምለው? ማሚ ከከተማ ወጥቼ ከጓደኞቼ ጋር መዝናናት እፈልጋለሁ። አትሄጂም፣ አይቻልም። ጮክ ብዬ ነው እንደ ያልኩት። አይ ጮክ ብለሽ አይደለም ያልሽው እንዲህ ደግሞ ከከተማም ወጥቶ መዝናናት አማረሽ። የከተማው ሲገርመኝ፣ ከከተማ ወተሽ ልትዝናኝ ጭና ጨዋታ እንቆ አልገባኝም። ሀሳቤን ትሰሚያለሽ ማለት ነው? አዎ እስከ ዛሬ ማስበው ነው ሁሉ ሰምተሻል። እስቲ አሁን በቃ በስትክክል አውሪኝ። በቃ ዞሮ ዞሮ መስማት አይቀርም ማለ ትንሽ ስሚ አቺ ተነሳሽ። በህልሜ ነው የምን ህል አይጮክ ብለሽ አይደለም ያልሺው፣ በሀሳብሽ ነው ምንድን ነው ህልሙ? ንገሪኝ ልፍታልሽ። ጥያቄዎቻችሁ መሰረት የተዘጋጀ የቤተሰብ ስብሰባ ነው። ሁላችሁም ያላችሁን ቅሬታ፣ ሀሳብ አንድ በአንድ እጃችሁን እያወጣ ከእርሳቸው እንጀምራለን። መቼስ ይህንን ስብሰባ ለረጅም ጊዜ ሳስበው ብዙ መናገር ወደ ሀሳቦት ይኸው እንጂ ቲክቶክ የሚባል ነገር እና ይሄ ዋይፋይ የሚባል ነገር እንዲታገድልኝ ነው የምፈልገው። አሁን መቼ ዕለት ነው ይቺ ልጅ? መጋቢት 13 ከረፋዶ አምስት ሰዓት አካባቢ ወተት ጣጂ ብያት እሷ ቲክቶክ ላይ ተጥዳለች። ጨቅላ ህፃን ልጅ እንኳን ወተት እንደሚገነፍል ያውቃል አይደል? ሰዓቶ ታልቋል። እሺ እዚህ ቤት ያለው ሰው ሁሉ ዋይፋይ በተጠቀመ ቁጥር የዋይፋይ መቀናነቅ ይገጥመኛል። ስለዚህ ስኬጁል ቢወጣለት። ስኬጁል ማለት እንዴት ነው? ለምሳሌ እኔ ከጠዋቱ ሁለት ሰዓት ከምሽቱ ሁለት ሰዓት ብጠቀም፣ የተቀራችሁት ደግሞ እኔ ከተኛው በኋላ መጠቀም ትችላላችሁ። እሺ። ሁሉም ጓደኞች መኪና አላቸው እኔ ብቻ ነኝ የሌለኝ እና እንጃ። ፈቃድ አለኝ ለጌጥ ነው የሚመስሉ። አንዳንድ ጊዜ ዝም ብዬ በየጊዜው እየሄድኩ ማሳደስ ምን ይጠቅማል? መኪና አቧራ ከሚጠጣ፣ ወይኔ፣ ይዣት ወይኔ በቁሜ ንብረቴን ሊወርስ እስከ ሞት እንኳን መታገስ አቅቶት። እኔ እንደዛ አላልኩም። አንተ እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። አና ጥለሽን ከሄድሽ በቀን ጀምሮ ትዝታሽ እየተመላለሰ እኔን ሰላም ማሳጣቱን አላቆመም። ያዞረኛል፣ ያሽከረክረኛል፣ ያስጮኸኛል፣ ያሳብደኛል፣ ያዘልለኛል፣ ያስጨፍረኛል። አና እስከመቼ ነው ይሄን ኑሮ እንድኖር የምትፈልጊው? አና በቃኝ። ከአሁን በኋላ ግን ስምሽን ብጠራ ሰው እንዳትዪ በፈጣሪ ስም እየልሻለሁ። አና ከነገ ጀምሮ ስምሽን ብጠራ ከአይምሮ ያውጥቼሻለሁ። አና፣ አና፣ አና፣ አና፣ ያው ማንበብ ወዳለው በጣም በጣም ዋና በጣም የምወደው ያለበሽ አለ። አይ ኋላ ቀር የሆኑ መጽሐፍ ምናምን ነገር ማንበብ አልወደም። ያው ዘመናዊ የሆነ ነገር አላለ፣ ፌስቡክ ላይ፣ ኢንስታግራም ላይ ፖስት የሚደረገው እና ኮመንት የሚባል ነገር አንድ ነገር አያቅተኝም። ጽን አዲስ ኮመንት ነገር ካለ ፊፊ ጋር ደውሉ ነው የሚባል በዚህ በጣም አንባቢ ነው። ተወዳዳሪ ዋናም እንደዛ። በዚህ ውድድር በምን ያሸነፍሽ ይመስልሻል? እንግዲህ እኔ በችሎታዬ በቁንጅናዬ በጭንቅላት ባስተሳሰብ ለሰዎች ባለኝ ጥሩ ቀና አመለካከት

ኖ አልኩ። በቃ ኖ ራሱ ያዙልኝ አልኩ። በቃ ካርዶቹ ምንድነው? ያልፈልግም። እነዚህ ልጆች ወደዛ ይሄኛው ገጠመኝ አልረሳውም።